የኢትዮጵያ አየር መንገድ አውሮፕላን እስራኤልና ኢራን በሚሳይል የታገዘ ውጊያ በሚያደርጉ በሚያደርጉበት አደገኛ ቀጠና መግባቱ ተነገረም። እስራኤልና ኢራን በአየር ጥቃት እየተጠቃቁ ባለበት በዚህ ወቅት አንድ የኢትዮጵያ አየር መንገድ አውሮፕላን ከሰዓታት በፊት እስራኤል ውስጥ ማረፉ ተሰምቷል። የኢትዮጵያ አየር መንገድ በአደገኛው የውጊያ ቀጠና መሀል በረራ ቢያካሄድም በአሁኑ ወቅት በእስራኤልና በኢራን መካከል በተፈጠረው አለመግባባት ምክንያት ሌሎች አየር መንገዶች የአውሮፕላን በረራ አቅጣጫቸውን እየቀየሩ ነው። ብዙ አውሮፕላኖች በቴህራን፣ ሶሪያና ጆርዳን የአየር ክልል ውስጥ ማለፍ አስወግደው በሌላ ቀጠና ለመብረር እየሞከሩ ነው ተብሏል። በዚህም የተነሳ በርካታ አውሮፕላኖች ረጅም የበረራ መንገድ ለማድረግና የተወሰኑትም በረራ ለማቋረጥ ተገደዋል። በዚህ ወቅት ግን የኢትዮጵያ አየር መንገድ ንብረት የሆነ አውሮፕላን በአደገኛው ቀጠና መብረሩ እያነጋገረ ነው። በዝርዝር ትሰሙታላችሁ። በአማራ ክልል በመንግስትና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ ቀጥሏል። በደቡብ ጎንደር ደብረታቦር ከተማ ዛሬ የቦምብ ጥቃት የተፈጸመ ሲሆን ጥቃቱ ያነጣጠረው በቅርቡ ለመንግስት እጅ በሰጡ የፋኖ አባላት ላይ ነው ተብሏል። በጥቃቱ ቆስለው ሆስፒታል የገቡ ስለመኖራቸውም የመረጃው ምንጮች አሳውቀዋል። በዝርዝር የምትሰሙት ይሆናል። ብልጽግና ያልተጠበቀ አቋም መያዙ ተሰማ። ጠቅላይ ሚኒስትር አብይ አህመድ በበላይነት የሚመሩት ኦህዴድ ብልጽግና ሶስት አቋም መያዙም ነው የተነገረው። በምን ጉዳይ የሚለውን በዝርዝር መረጃችን አካተናል። በኢትዮጵያ ያልተጠበቀ አስገዳጅ ህግ ወጥቷል። በውጭ ሀገር የሥራ ስምሪት ሥራ ላይ ለመቆየት ከ32 ሚሊዮን ብር በላይ በመንግሥት አካውንት ውስጥ ማስቀመጥ የሚያስገድድ ረቂቅ አዋጅ ተዘጋጅቷል። ይህ ጉዳይ ብዙዎችን አስደንግጧል፣ ሕጋዊ ኤጀንሲዎችን ጭምር አስቆጥቷል። በዝርዝር መረጃችን የምትሰሙት ሌላኛው ጉዳይ ነው። ሰላም ጤና ይስጥልን። በመላው የዓለም ክፍል የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን የዚህን ሰዓት መረጃዎች ይዘን ቀርበናል። ለቻናላችን ብዙዎቻችሁ አዲስ እንደሆናችሁ እንረዳለን። ቻናሉን ሰብስክራይብ፣ ቪዲዮውንም ላይክ እና ሸር ብታደርጉ በየቀኑ ከእኛ መረጃዎችን በፍጥነትና በሀቀኝነት ታገኛላችሁ። በቀጥታ ወደ መረጃው አለፍን። እስከ መጨረሻው ይከታተሉን። የኢትዮጵያ አየር መንገድ በጦርነት መሃል በረረ። እስራኤልና ኢራን በአየር ጥቃት እየተጠቃቁ ባሉበት በዚህን ወቅት አንድ የኢትዮጵያ አየር መንገድ አውሮፕላን ከሰዓታት በፊት እስራኤል ውስጥ ማረፉ ተሰምቷል። የኢትዮጵያ አየር መንገድ ባደገኛው የውጊያ ቀጠና መሀል በረራ ቢያካሂድም በአሁኑ ወቅት በእስራኤልና በኢራን መካከል በተፈጠረው አለመግባባት ምክንያት ሌሎች አየር መንገዶች የአውሮፕላን በረራ አቅጣጫቸውን እየቀየሩ ነው። ብዙ አውሮፕላኖች በቴሄራን ኢራን፣ ሶሪያና ጆርዳን የአየር ክልል ውስጥ ማለፍን አስወግደው በሌላ ቀጠና ለመብረር እየሞከሩ ነው ተብሏል። በዚህ የተነሳ በርካታ አውሮፕላኖች ረጅም የበረራ መንገድ ለማድረግ የተወሰኑትን በረራ ለማቋረጥ ተገድደዋል። ይህ በዚህ እንዳለ የኢትዮጵያ አየር መንገድ ንብረት የሆነው የበረራ ቁጥሩ 404 የተመዘገበ አውሮፕላን ዛሬ ከሰዓት በፊት በኢትዮጵያ ሰዓት አቆጣጠር ከቀኑ 7 ሰዓት ገደማ እስራኤል ቴላቪቭ ውስጥ መንገደኛ ጭኖ ማሳፈሩ ተሰምቷል። ከዚህ በረራ በኋላም አመሻሹ ላይ ወደ ቴላቪቭ ከአዲስ አበባ የሚነሳ ሌላ የመንገደኞች አውሮፕላን መኖሩ ተሰምቷል። እስራኤል በኢራን ላይ ሁለት መቶ ገደማ የሚጠጉ የአየር ጥቃቶችን የፈጸመች ሲሆን ኢራን በምላሹ ሻሂድ በተሰኙት ሰው አልባ የጦር አውሮፕላኖቿና ሚሳይሎቿ ወደ እስራኤል ጥቃት ፈጽማለች። ሆኖም እስራኤል ባላት ጠንካራ የአየር መከላከያ ስርዓትና በጆርዳን፣ ሶሪያ እንዲሁም በሳውዲ አረቢያ በሚገኙት የአየር መቃወሚያ መሳሪያዎቿ አማካኝነት የኢራን የአየር ላይ ጥቃቶችን ማክሸፏ እየተነገረ ነው። ሆኖም በተፈጠረው የደህንነት ስጋት ምክንያት በርካታ አየር መንገዶች ወደ እስራኤል መብረር ቢያቆሙም የኢትዮጵያ አየር መንገድ ግን በረራውን ቀጥሏል። በሌላ መረጃ በኦሮሞ ብልጽግና ውስጥ በቁጥጥር ስር እንዲውሉ የታዘዘባቸው ወይም ደግሞ የማዘዣ ውሳኔ የተወሰነባቸው ባለስልጣናት እንዳሉ የመረጃው ምንጮች ገለጹም። የደህንነት አካባቢ ያሉ የመረጃ ምንጮች እንደሚሉት በፌዴራል ደረጃ በክልል እንዲሁም በአዲስ አበባ ደረጃ የሚሰሩ የኦህዴድ ወታደራዊና ፖለቲካዊ ባለስልጣናት እንዲታሰሩ ትዕዛዝ ወጥቷል ተብሏል። ቁጥራቸው ምን ያህል እንደሆነ ለማወቅ አልተቻለም የሚሉት የመረጃ ምንጮቹ፣ እነዚህ በቁጥጥር ስር እንዲውሉ ትዕዛዝ የወጣባቸው የኦህዴድ ባለስልጣናት በአብይ አህመድ ላይ የተለያዩ ጥያቄዎችን ያነሱ የነበሩና በተለያየ እንቅስቃሴ ውስጥ እጃቸው አለበት ተብለው የተጠረጠሩ ናቸው። እነዚህ ከሲቪልም ከወታደሩም በቁጥጥር ስር በመዋል ሌላውን ስጋት ውስጥ ለመክተት የታሰበ እንቅስቃሴ ነው ተብሏል። ከከፍተኛ ባለስልጣናት ውስጥ በቁጥጥር ስር የሚውሉ አሉ ነው የተባለው። እነዚህ ባለስልጣናት ግን ለጊዜው በስም አልተጠቀሱም። ከዚህ ጋር በተያያዘም በኦህዴድ ብልጽግና ሶስት አቋም መያዙ ነው የተነገረው። አንደኛ አብይ አህመድን ባለበት ማጠናከርና መደገፍ፣ እንዲሁም ደግሞ አብይ አሁን የገነባውን ሰራዊት፣ ሌላውን ደግሞ ከአዲስ አበባና ከተለያዩ የኦሮሞ ጥያቄዎች አንጻር የሚያስመልሳቸውን ጥያቄዎች እንዲያስመልስ መደገፍ ማጠናከር ይገባል የሚል አንደኛ አቋም ተይዟል። ሁለተኛው ደግሞ አብይ አህመድ በሌላ ኦሮሞ መተካት አለበት፣ ሰራዊቱ ባለበት መቀጠል አለበት። ስለዚህ አብይ አህመድ የተለያዩ ተቃውሞዎች የበዛበት ስለሆነ በየትኛውም ሰዓት ስልጣን ከጁ ቢወጣ አብሮ ኦሮሞ ስልጣን ሊያጣ ስለሚችል አሁን አብይ አህመድን እኛ በምንፈልገው መንገድ ማስወገድና ስልጣኑንና ሁኔታውንም ሌላውን ባለበት ማስቀጠል አለብን የሚል አቅጣጫ እንደያዙ ነው የተነገረው። ሶስተኛው ስር ነቀል ለውጥ አድርገን ሀገረ መንግስት መገንባት አለብን። ይህንን በተለይ የመገንጠል ጥያቄ ሲያነሱ ለነበሩ አካላት የመገንጠል ጥያቄው መልካም አጋጣሚ የሚፈጥር ስለሆነ ይህንን አጋጣሚ እንጠቀምበት የሚል እንቅስቃሴ እንዳለ ውስጣዊ መረጃዎች ሹክ ብለዋል። ይህንን ተከትሎም ኦህዴድ ሶስት አይነት አቋም ይዟል ነው የተባለው። ከዚህ ጋር ተያይዞም በነገው ዕለት በኢሊሌ ሆቴል ስብሰባ እንደሚደረግ ውስጣዊ የመረጃ ምንጮቻችን ነግረውናል። በሌላ መረጃ በአማራ ክልል በመንግስትና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ ቀጥሏል። በደቡብ ጎንደር ዞን ደብረ ታቦር ከተማ ዛሬ የቦምብ ጥቃት መፈጸሙም ተነግሯል። የቦምብ ጥቃቱ ያነጣጠረው ደግሞ በቅርቡ ለመንግስት እጅ በሰጡ የፋኖ አባላት ላይ እንደሆነ ነው የተነገረው። የቦምብ ጥቃቱ የተፈጸመው ዛሬ ሰኔ 6 ቀን 2017 ዓ.ም መስቀል ስጋ ቤት ተብሎ በሚጠራው አቅራቢያ ሰሞኑን ለመንግስት እጅ በሰጡ የፋኖ አባላት ላይ ነው ተብሏል። በዚህ ጥቃትም በቅርቡ እጅ ከሰጡ የፋኖ አባላት መካከል ጉዳት ደርሶበት ሆስፒታል የገባ እንዳለ ለማረጋገጥ ተችሏል። መስቀል ስጋ ቤት ተብሎ በሚጠራው አካባቢ የመንግስት ወታደሮችም ባሉ ሉበት ነው ይህ ፍንዳታ የተፈጸመው ተብሏል። በዚህ ፍንዳታ በቅርቡ ለመንግስት እጅ ከሰጡ ፋኖች መካከል ፋኖ በለጠ አንዳርጌ ወይም ደግሞ ቆራጡ እየተባለ በትግል ስሙ የሚጠራ የፋኖ አባል የቦምብ ጥቃት ደርሶበታል። ሌሎችም በአካባቢው የነበሩ ቁጥራቸው ያልታወቁት መቁሰላቸው ተሰምቷል። የፋኖ ኃይሎች ይህንን ጥቃት በቀድሞ ጓዶቻቸው ላይ የፈጸሙት ለምን እኛን ከድታችሁ ለመንግስት እጅ ትሰጣላችሁ በሚል እንደሆነ የቀጠናው የመረጃ ምንጮች ተናግረዋል። ይህንን ተከትሎም በከተማው ከፍተኛ የሆነ ፍተሻ እየተደረገ እንዳለ ለማወቅ ተችሏል። በፑልቬት በገበያ እንዲሁም ደግሞ በህንፃዎች ጭምር ከፍተኛ ፍተሻ እንዳለ ከደብረ ታቦር ከተማ የወጡ መረጃዎች አመልክተዋል። ከፍንዳታው ጋር ተያይዞም የታሰሩ ሰዎች እንዳሉ ለማወቅ ተችሏል። በሌላ በኩል የአማራ ፋኖ ህዝባዊ ድርጅት ዛሬ መግለጫ አውጥቷል። በመግለጫው ትናንት በሰሜን ወሎ ዋድላ ወረዳ ዋና ተብሎ በሚጠራው አካባቢ በውያ መሀል የተገደሉ ሶስት የፋኖ አመራሮችን ለመዘከር እንደሆነ ያትታል። በመግለጫው የምንከፍለው መስዋዕትነት ትግላችን ይበልጥ የሚያጠነክር ነው በሚል ርዕስ ነው። የአማራ ፋኖ ህዝባዊ ድርጅት መግለጫውን የሰጠው በዋድላ ዋና በተባለ ቦታ በተደረገ ውጊያ የሻለቃ ማዕረግ ያላቸውን በርካታ የመንግስት ወታደሮችን የድርጅቱ ተዋጊዎች ጉዳት አደርሰው በነሱ በፋኖ በኩልም እንደዚሁ ጉዳት ደርሷል ይላል መግለጫው። መግለጫው እንደሚለው አርበኛ ደምስ ሲመር፣ አርበኛ ኮራ ደርቤና፣ አርበኛ ጌታቸው አሻግሬ መስዋዕትነት ከፍለውብናል በማለት ነው የአማራ ፋኖ ህዝባዊ ድርጅት መግለጫውን የሰጠው። በሌላ በኩል በጋይንትና አካባቢው ከ አስራ ሁለት በላይ ወታደሮች በራሳቸው በመከላከያ ተገድለዋል፣ የሚል መረጃ ነው የወጣው። አስራ ሁለት የሚደርሱ ወታደሮች ከግዳጅ ቀጠናቸው ወጥተው ከድተው ሲሄዱ ተይዘዋል በሚል በጥቆማ ከተያዙ በኋላ አስራ ሁለት ወታደሮች ተረሽነዋል ነው የተባለው። ልዩ ቦታው የሶራው ተብሎ በሚጠራ አካባቢ ነው። ዛሬ ተገድለዋል የሚለው መረጃ የወጣው በጦርነት መራዘም በራስ ሕዝብ ላይ ከመተኮስ ጋር በተያያዘ በሚቀርቡ ጥያቄዎች በሰራዊቱ ውስጥ ባለው በተለይ የሰራዊቱ አዛዦች ለታችኛው ሰራዊት በሚያሳዩት እንደዚሁ ያልተገባ ድርጊትና በጦርነቱ መሰላቸት ምክንያት በርካታ የመንግስት ወታደሮች እየከዱ ወደ ፋኖ መቀላቀላቸው ሲዘገብ ቆይተዋል። ያገዛዙ ጦር በበኩሉ በምስራቅ ጎጃም ዞን አምስት ወረዳዎችና በሰሜን ወሎ ዞን ጊራና ቀጠና በህገወጥ መንገድ ሲንቀሳቀሱ የነበሩ የጽንፈኛ ቡድን ላይ ሰብአዊና ቁሳዊ ኪሳራ አድርሻለሁ ብሏል። በክልሉ ጎንደር ቀጠና የተለያዩ አካባቢዎች ውጊያው የቀጠለ ሲሆን፣ በማዕከላዊ ጎንደር ዞን እንፍራንዝ ከተማ አቅራቢያ የፋኖ ኃይሎች ባደረሱት የደፈታ ጥቃት በተሽከርካሪ ሲጓዙ የነበሩ የአገዛዙ ወታደሮች መገደላቸውን የአማራ ፋኖ ብሔራዊ ኃይል ጎንደር ዳግማዊ ቴዎድሮስ ኮር አስታውቋል። በተመሳሳይ በዞኑ ምስራቅ በለሳ ወረዳ ቆላ ሐሙሴት ከተማ ለተከታታይ ሶስት ሰዓታት በተደረገው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ተመዝግቧል ተብሏል። በውጊያው ከ20 በላይ ያገዛዙ የመከላከያ አባላትና አምስት የሚሊሻ አባላት ተገድለዋል ተብሏል። በተያያዘ በጎጃም ቀጠና በርካታ አካባቢዎች ውጊያው የቀጠለ ሲሆን በተለይም ባህር ዳር፣ ጃዊ፣ አቸፈርና ንበር ሰብአዊና ቁሳዊ ጉዳት የተመዘገበባቸው ውጊያዎች ቀጥሏል የተባለውም በትናንትናው ዕለት በባህር ዳር ከተማ አስተዳደር ስር በምትገኘው ወራሜት ቀበሌ ጭንጫና አንታጉሳ አካባቢዎች የብልጽግና አመራሮች የአርሶ አደሮችን የነፍስ ወከፍ መሳሪያ ለማስወረድ ጦር ይዘው መግባታቸውን ተከትሎ የፋኑ ኃይሎች ውጊያ ከፍተው የብልጽግና አመራሮችና ጦራቸው መሸሹን የአማራ ፋኖ ብሔራዊ ኃይል ጎጃም አንደኛ ክፍለ ጦር ባህር ዳር ብርጌድ አስታውቋል። በተመሳሳይ በሰሜን አቸፈር ወረዳ ከይስማላ ጊዮርጊስና ሊበን አቅጣጫ በመነሳት በሌሊት የፋኖ ይዞታን ለማጥቃት የተንቀሳቀሰ ያገዛዙ ጦር ጋር በተደረገው ሰብዓዊና ቁሳዊ ጉዳት መድረሱም ታውቋል። የፋኖ ኃይሎች ያገዛዙን ጦር እቅድ ቀድመው በማወቅ የደፈጣ ጥቃት እንደፈጸሙ ነው። የአማራ ፋኖ ብሔራዊ ኃይል ጎጃም ሶስተኛ ክፍለ ጦር የቢትወደድ አያሌው መኮንን ብርጌድ ያስታወቀው በምስራቅ ጎጃም ዞን ወጀልና ዱቄ ከተሞች ላይም ከሌሊት ጀምሮ ለሰዓታት የዘለቀ ውጊያ መደረጉን የፋኖ የመረጃ ምንጮች ተናግረዋል። አፋባሃ ጎጃም ሰባተኛ ክፍለ ጦር በበኩሉ በውጊያው በርካታ ያገዛዙ ጦር አባላት መገደላቸውን በመጥቀስ የአካባቢው የሚሊሻ አስተባባሪ ደግሞ በፋኖ ተይዟል ሲል አስታውቋል። በቀጠናው ባሶሊበን ወረዳ ኮርክ ከተማ ከሚገኘው የአገዛዙ ካምፕ ውስጥ ሰባት የመከላከያ አባላት ከራሳቸው ጦር ጋር ተታኩሰው ጉዳት በማድረስ ወደ ፋኖ ኃይሎች መቀላቀላቸውንም የመረጃ ምንጮች ጨምረው ተናግረዋል። በሌላ ዜና በውጭ ሀገር የስራ ስምሪት ስራ ላይ ለመቆየት ከ32 ሚሊየን ብር በላይ በመንግስት አካውንት ውስጥ ማስቀመጥ የሚያስገድድ ረቂቅ አዋጅ ተዘጋጀ። በውጭ ሀገር የስራ ስምሪት ስራ ላይ ለመቆየት ከ32 ሚሊየን ብር በላይ በስራና ክህሎት ሚኒስቴር የባንክ አካውንት ውስጥ ማስቀመጥ የሚያስገድድ ረቂቅ አዋጅ መዘጋጀቱ ተሰምቷል። የስራና ክህሎት ሚኒስቴር ከቁጥጥር እስከ ስምሪት የደረሰ የጠቅላይ ሚና ያካተተውን የውጭ ሀገር ስራና ስምሪት አዋጅ ረቂቅ ሰነድ ለሕዝብ ተወካዮች ምክር ቤት ማቅረቡ በርካታ ሕጋዊ ኤጀንሲዎችን አስቆጥቷል። ትናንት ሐሙስ ሰኔ 5 2017 ዓ.ም በህዝብ ተወካዮች ምክር ቤት ለቋሚ ኮሚቴ የተመራው ረቂቅ ሰነድ ህጋዊ የሥራ ስምሪት ላይ ትኩረት ያደረገ ሳይሆን የተመረጡና ቅርበት ያላቸውን ኤጀንሲዎች ስራው ላይ ለማቆየት ያለመ አሳሪና አሳታፊነት የጎደለው ረቂቅ አዋጅ መሆኑን ቅሬታ ያደረባቸው ህጋዊ ኤጀንሲዎች ቅሬታቸውን ለሚዲያ አሰምተዋል። በረቂቅ ሰነዱ አንቀጽ አምስት ላይ እንደሰፈረው የሰራተኛ ምልመላና ስምሪት አገልግሎት ሙሉ በሙሉ በስራና ክህሎት ሚኒስቴር እንደሚካሄድ ይደነግጋል። ይህም ቀደም ሲል ህጋዊ የስራና ስምሪት አገልግሎት የሚሰጡ ኤጀንሲዎች የሚሳተፉበት የነበረውን አሰራር ካሁን በኋላ ሚኒስቴር መስሪያ ቤቱ ብቻ የሚያከናውን ይሆናል። ይህ አካሄድም ሚኒስቴር መስሪያ ቤቱ ከተቋቋመለት አላማና ግብ ውጭ በዘርፉ ያለውን ነጻ ህጋዊ የውድድርና የኢንቨስትመንት ተሳትፎን የሚጣረስ ነው የሚሉት ኤጀንሲዎቹ የሚኒስቴር መስሪያ ቤቱ በሱ እውቅናና ፈቃድ ብቻ ይካሄድ በሚለው የሰራተኛ ምልመላና ስምሪት አገልግሎት አማካኝነት እድሉን አግኝተው በዚህ ስራ ላይ የሚሳተፉ ሕጋዊ ኤጀንሲዎችን እንደ ፍላጎቱ ስምሪት ውስጥ የሚያስገባቸው አሊያም የሚነፍጋቸው ይሆናሉ ማለት ነው ብለዋል። ይህ የጠቅላይነት መንገድ ለብልሹ አሰራር በእጅጉኑ መንገድ የሚከፍት መሆኑን ቅሬታ አቅራቢዎቹ ይገልጻሉ። የስራና ክህሎት ሚኒስቴር ሕጋዊ ኤጀንሲዎችን ከውድድሩ ለማራቅ በሚመስለው ረቂቅ አዋጁ ላይ የተጋነነ የዋስትና ገንዘብ በሚኒስቴሩ የባንክ አካውንት ማስቀመጥን አስገዳጅ አድርጎ መጥቷል በማለት ለሚዲያችን ጥቆማ ሰጥተዋል። በረቂቅ ህጉ አንቀጽ 65 አንድ ላይ እንደተቀመጠው ማንኛውም ኤጀንሲ ለሰራተኛው መብት ክብርና ደህንነት ዋስትና ማስከበሪያ የሚውል ገንዘብ በዶላር ወይም ተመጣጣኙን የኢትዮጵያ ብር በሚኒስቴሩ የባንክ የሂሳብ ቁጥር ማስቀመጥ አለበት። የገንዘቡ መጠን 250 ዶላር በወቅቱ የምንዛሬ ስሌት 32 ሚሊዮን ብር ማስቀመጥ ግድ ይላል። የሚኒስቴር መስሪያ ቤቱ ከተቋቋመለት አላማና ግብ ውጭ ይህንን ያህል የሀገር ገንዘብ ና ሀብት በኔ የባንክ አካውንት ውስጥ ካላስገባችሁ ፈቃድ አታገኙም፣ በሚል ያሰናዳው ረቂቅ አዋጅ በእርግጥም የሀገሪቱን የፋይናንስ ዘርፍ እንቅስቃሴ ካለመረዳት በኢኮኖሚው ላይ የሚኖረውን ከፍተኛ የገንዘብ ዝውውር በመግታት ግሽበትን ለመፍጠር ከሚሯሯጡ ህገወጥ ድርጅቶችና ግለሰቦች እንቅስቃሴ የማይተናነስ ድርጊት ነው በማለትም ረቂቅ አዋጁን ተቃውመዋል። በዚህ ዙሪያ ከስራና ክህሎት ሚኒስቴር ምላሽ ከተሰጠ ይዘን እንቀርባለን። ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች፣ ለዚህ ሰዓት የያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።